አሰላሙ ዓለይኩም ወረኅመቱላህ ወበረካቱሁም ወንድም እህቶችም፣ ዛሬም የምነግራችሁ ታሪክ ቀላል አይደለም። ምናልባት ልባችሁን ልረብሽ፣ እንቅልፍ ሊነሳችሁ ይችላል። ግን ማወቅ ያለብን እውነት ነው። ሴቶች፣ አዎ፣ እናንተ ሴቶች ለምን ደጃልን ትወዳላችሁ? ለምን ከሱ ጋር ትወድቃላችሁ? ይህንን ስል አትፍረዱብኝ፣ የነቢያችን ሰለላሁ አለይሂ ወሰለም መስጠንቀቂያ ነው እየነገርኳችሁ ያለሁት። ብዙዎቻችን ደጃል ይመጣል ስንል አስፈሪ ፍጡር፣ አይኑ የጠፋ፣ አጭር ወይም ረጅም እንደዛ ነው የምናስበው። ግን ደጃል ከዚህ በላይ ነው። እሱ የፈተናዎች ሁሉ ጫፍ ነው። ሰዎችን የሚፈትንበት መንገድ ደግሞ እጅግ አስገራሚና አስፈሪ ነው። በተለይ ደግሞ ሴቶችን። ለምን ሴቶች የሚለው ጥያቄ መልስ አለው ከሀዲሶች ውስጥ ይወጣ ማልስ ደጃል ከመምጣቱ በፊት ዓለም ትቀየራለች። ሰዎች በኑሮ ይቸገራሉ፣ ፍትህ ይጠፋል፣ እርስ በእርስ መተማመን ይቀንሳል፣ ሁሉም ነገር እየተዛባ ይሆናል። በዚህ ጊዜ ነው እሱ ብቅ የሚለው፣ እንዳዳኝ፣ እንደ ችግር ፈችን። ሁሉም ነገር ይሰጣችኋል ይላል ሀብት የሌላቸውን ሀብት ይሰጣቸዋል፣ የታመሙትን ያድናል ይባላል። ግን ይህ ሁሉ ውሸት ነው። ነቢያችን ሰለላሁ ዓለይህ ወሰለም ምን አሉ? ደጃል ስመጣም ከእሱ ጋር ከሚወጡት ሰዎች አብዛኞቹ ሴቶች ናቸው አሉ። አስቡት። ለምን ይሆን? ነቢያችን ሰለላሁ ዓለይህ ወሰለም ይህንን ስናገሩ ምን ማለታቸው ነው? የሴቶችን ድክመት ተጠቅመው ነው ወይስ ሌላ ምክንያት አለው? ይህንን ጥያቄ ነው ዛሬ የምንፈታው ደጃል የሚመጣው ሰዎች በኑሮ በተጎዱበት በተጨነቁበት ጊዜ ነው እሱ ደግሞ የሚያቀርበው ነገር ለብዙዎች የሚመኝ ነው ወርቅና ብር አብሮት ይኖራል ይባላል ዝናብ የማዝነብ ምድርን የማብቀል ስልጣን እንዳለው ያሳያል እሳትና ውሃን ይዞ ይመጣል ይባላል በውጫዊ መልኩም ውሃው እሳት እሳቱ ደግሞ ውሃ መስሎ ይታያል ለተራበ ምግብ ለታመመ ፈውስ ይህ ሁሉ ደግሞ ብዙዎችን ይስባል በተለይ ደግሞ ቤተሰብ ያላቸው ለኑሮ የተጨነቁ ሴቶችን። ነብያችን ሰለላሁ ዐለይሂ ወሰለም ሴቶችን ለይተው መጥቀሳቸው እንዲሁ አይደለም። ሴቶች በተፈጥሯቸው ስሜታዊ ናቸው፣ ለቤተሰባቸውም እጅግ በጣም ያሳስባቸዋል። ልጆቻቸው ሲቸገሩ ማየት አይፈልጉም። ባላቸው ሲታመም ወይም ሲቸገር ማየት አይፈልጉም። ደጃል ደግሞ የሚመጣው ይህንን ስሜት ተጠቅሞ ነው። እኔ ሁሉንም ነገር እሰጣችኋለሁ። እናፈቃችሁትን ሰላም ደስታ ሀብት፣ ሁሉንም ይላል። ሴቶችም ለቤተሰባቸው ብለው ለፍቅራቸው ብለው ምናልባትም በችግር ተገፋፍቶም በቀላሉ ለሱ ተጽዕኖ ሰለባ ሊሆኑ ይችላሉ። አንድ ጊዜ አንዲት እናት ለልጆቿ ምግብ ፍለጋ ስትሰቃይ አስቡት። ባልዋ ስራ አጥቶ ተቀምጧል። ሁሉም ነገር እየጨለመባት መስሎአት አለ። በድንገት አንድ ሰው ብቅ አለን። እኔ ሁሉንም እፈታላችኋለሁ። ልጆችሽ አይራቡም! ባልሽ ስራ ያገኛል ደስተኛ ትሆናላችሁ ግን እኔን ብቻ አይመኑኛ አላት። ያቺ እናት በልጆቿ ፍቅር ተገፋፍታ የሱን ጥያቄ ብትቀበል ምን ይሆናል? ይህ ደጃል ከሚጠቀምባቸው መንገዶች አንዱ ነው። እዚህ ጋር ግን አንድ በጣም ወሳኝ ነገር አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች ወደ ደጃል ሲሄዱ ባሎቻቸውና አባቶቻቸው ሊመልሳቸው ይሞክራሉ ብለዋል። በገመድ አስሮም ቢሆን ከሱ እንዲርቁ ያደርጋሉ ተብሏል። ይህ ምን ያሳያል? እምነታችን፣ ቤተሰባችን፣ ዲናችን ከሁሉም በላይ ጥበቃ እንደሚያስፈልገውም። የአላህ ጥበቃ ከሁሉም በላይ ነው። ደጃል ሲመጣም እውነተኛው ሙስሊም ከውሸተኛው ሙስሊም ይለያል። ሙሚኖች አላህን ብቻ የሚፈሩ በቁርአንና በሱና ላይ የጸኑ ናቸው። እምነታችን ነው የምጣበቀን። በዚህ ዘመን ደግሞ የፈተናው አይነት ተቀይሯል። ዛሬም ብዙ ደጃሎች አሉ፣ በሀብት በዝና በስልጣን ስም የሚመጡ። ዋናው ጥያቄ ደግሞ ይህ ነው፤ እኛስ እንዴት እንዘጋጃለን? ራሳችን ከዚህ ፈተና እንዴት እንጠብቃለን? ታዲያ ከደጃል ለመዳን ምን ማድረግ አለብን? ከፈተናዎችስ? ነብያችን ሰለላሁ አለይሂ ወሰለም ሶላት ላይ ከደጃል ፈተና በአላህ እንድንጠበቅ ዱዓ እንድናደርግ አዞናል። አላሁመ ኢኒ አዑዙቢከ ሚን አዛቢ ጀሀነም ወሚን አዛቢል ቀብር ወሚን ፊተነቲል መህያ ወልማማት ወሚን ፊተነቲል መሲሂ ደጃል። አላህይ ከጃነም ቅጣት፣ ከቀብር ቅጣት፣ ከሕይወትና ከሞት ፈተና እንዲሁም ከሰተኛው መስሕ ደጃል ፈተና ባንተ እጠበቃለሁ። ይህ ዱዓም እጅግ በጣም ወሳኝ ነው። ግን ከዚህ በላይ ምን ማድረግ እንችላለን? እናንተስ ምን ትላላችሁም? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ወንድም እህቶቼ የዚህ ቪዲዮ ዓላማ ማስፈራራት አይደለም፣ ማስተንፈስ፣ ማስታወስ ነው። ዲናችንን አጥብቀን መያዝ፣ ቁርአንን መቅራት፣ ነብያችን ሰለላሁ ዐለይሂ ወሰለም ሱና መከታል፣ በየጊዜው ዱዓ ማድረግ። እኛ ጠንካራ ስንሆን ደጃልም ሆነም የሱ ፈተና አይነካንም። አላህ ይጠብቀን። ቪዲዮን ከወደዳችሁት ላይክ አድርጉት። ኮሜንት ላይ አላሁመ ኢንኒ አውዙ ከምን ምን ፊተነቲል መሲሂ ደጃል ብላችሁ ጻፉ። ለሌሎች ወንድም እህቶቻችሁም ሸር አድርጉት። የዚህ መልእክት መድረስ በጣም አስፈላጊ ነው። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል ሁኑ። ቀጣይ በሌላ ወሳኝ ራዕስ እስከምንገናኝ ድረስ አላህ በሰላም ያቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ